ሰላም ጤና ይስጥልኝ፣ ውድ የአዲስ ዜና ተከታታዮቻችን። ይህ የዕለት ማክሰኞ ጥንክራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ከያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያም ዋና ዋናዎችን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ መሰናበታቸውን አሳወቁ። ሜታ በኢትዮጵያ ግጭቶች ላይ በነበረው ሚና ዙሪያ በኬንያ ሊከሰስ ነው። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ዶናልድ ትራምፕ ተጨማሪ 50 በመቶ ታሪፍ ለመጣል ማሰባቸው ከስህተት በላይ የሆነ ስህተት ስትል ቻይና ጠርተዋለች። አብራችሁን እንቆዩ። የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ሁለታዊ ትኩስ ዜናዎችን እንደርሳችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቅዳሜው ጥንክር አልፋለሁ። ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳ መሰናበታቸውን አሳወቁ። በቀጣይ አብረን እንሰራለንም ብለዋል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ ባለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን መጋቢት 29 ቀን 2017 ዓ.ም በይፋ ማሰናበታቸውን በትግረኛ ቋንቋ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አስታወቁ። ከአቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነትን ተከትሎ የተገኘውን ሰላም ለማስጠበቅ ላደረጉት ከፍተኛ ጥንቃቄ እና አመራር የፌዴራል መንግስት እውቅና አለው ብለዋል። ከአቶ ጌታቸው ረዳ ጋር በቀጣይ ስራዎችም በጋራ ተቀራርበን እንደምንሰራ አረጋግጣለሁ ያሉት ጠቅላይ ሚኒስትር አብይ አቶ ጌታቸው ለነበራቸው ቆይታ አመሰግናለሁ ሲሉ ተናግረዋል። ሜታ በኢትዮጵያ ግጭቶች ላይ በነበረው ሚና ዙሪያ በኬንያ ሊከሰስ ነው። አብርሃም ማዕረግና ፍስሐ ተክሌ የተባሉ የቀድሞ የአምነስቲ ኢንተርናሽናል አጥኚዎች ከካቲባ ኢንስቲትዩት ጋር በመተባበር ሜታ ከ2020 እስከ 2022 በትግራይ በነበረው ጦርነት ወቅት መጥፎ መረጃዎችን እንዲሰራጩ አድርጓል በማለት ከሰውታል። የአብርሃም ማዕረግ አባት የሆኑት ማዕረግ አማረ በባህርዳር ዩኒቨርሲቲ መምህር የነበሩ ሲሆን በ2021 ፌስቡክ ላይ የጥላቻ ጽሑፎች ከተሰራጩ በኋላ እንደተገደሉና ፍስሀ ተክሊም የሰብዓዊ መብት ስራ በመስራቱ ጥላቻ እንደደረሰበት ተናግሯል። የካቲባ ኢንስቲትዩት ጉዳዩን ወደ ህግ የወሰደውም ሜታ በሚያስተዳድረው የፌስቡክ ፕላትፎርም ላይ የነበረው ጥላቻ የኬንያ ህገ መንግስት የሚንጻርር በሚል ነው። ከሳሾቹ የፌስቡክ አልጎሪዝም ለሰብዓዊ መብቶች መጣስ አስተዋጽኦ የሚያደርጉ የጥላቻና አደገኛ መረጃዎችን አጉልተው ያሳያሉ ብለዋል። በፌስቡክ ተሰራጭቷል በተባሉ የጥላቻና የአመፅ ድርጊቶች ሜታ ተጎጂዎቹ 24 ቢሊዮን ዶላር የመቋቋሚያ ፈንድ እንዲከፍል ተጠይቋል። ጉዳዩ አምነስቲ ኢንተርናሽናል እና ግሎባል ዊትነስን ጨምሮ በዓለም አቀፍ የሰብዓዊ መብቶች ተሟጋቾች ድጋፍ አግኝቷል። ሜታ በበኩሉ ጉዳዩ የኬንያ ፍርድ ቤት እንደማያገባውና የአገልግሎት ደንባቸው የሚኖርን ክስ በአሜሪካ ፍርድ ቤቶች እንዲታይ ብቻ እንደሚገደብ አስታውቋል። አደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደመወዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደመወዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ከሁለት ሳምንታት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዝዘው ድንጋጌ ጥያቄ ተነሳበት። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝ እና ከግለሰቦች የሚጠበቀው መዋጮ መጠንን ወደፊት ውይይት ከተካሄደበት በኋላ በሚኒስትሮች ምክር ቤት በሚወጡ ደንብ የሚወሰን መሆኑን ገልጿል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጅ የመንግስት እና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበስቡ ያስገድዳል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጅ ከተዘረዘሩ አስራ አምስት አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፍሏቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። አዋጁ የተመራለት የፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መጋቢት 29 2017 ባዘጋጀው የአስረጂ እና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የብሔራዊ መረጃ እና ደህንነት አገልግሎት የሕግ ዳይሬክተር አቶ አማረ ኢቴቻ ከዚሁ ጉዳይ ጋር የተያያዘ ጥያቄ ካቀረቡት አንዱ ናቸው። አቶ አማረ በአዋጅ ረቂቁ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰባቸው ከሚጠብቁ አገልግሎቶች ውስጥ የተወሰኑትን በማሳየት ጠቅሰዋል፤ የባንክ ብድር፣ የዲጂታል ባንኪንግ እና የቴሌኮም አገልግሎት ሌሎችም ካየን ወደ ግለሰቦች ነው የሚሄደው፣ ያሉት አቶ አማረ ይህንን ሁሉ ግለሰቦች አፎርድ ማድረግ ይችላሉ ሲሉ ጠይቀዋል። ዶናልድ ትራምፕ ተጨማሪ 50 በመቶ ታሪፍ ለመጣል ማሰባቸው ከስህተት በላይ የሆነ ስህተት ስትል ቻይና ጠርጠዋለች። ዶናልድ ትራምፕ ተጨማሪ 50 በመቶ ታሪፍ ቻይና ላይ ለመጣል ዝተዋል። ቻይና በበኩሏ እስከ መጨረሻው ለመታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ቻይና የጣለችው 34 በመቶ ታሪፍ የማይነሳ ከሆነ ተጨማሪ 50 በመቶ ታሪፍ ቻይና ላይ እንደሚጥሉ አስታውቀዋል። ቻይና ይህንን የትራምፕን ማስፈራሪያ ከስህተት በላይ የሆነ ስህተት ብላ ጠርተዋለች። የቻይና ንግድ ሚኒስቴር የአሜሪካን ውሳኔ ፈጽሞ እንደማይቀበል ተናግሯል። እስከ መጨረሻው ለመዋጋትም ቃል ገብተዋል። ሚኒስትሩ የፕሬዝዳንት ትራምፕን ዛቻን ከስህተት በላይ የሆነ ስህተት ብለውታል። ሁሉም የታሪፍ እቅዶች እንዲወገዱ እና የአሜሪካና ቻይና ልዩነቶች በውይይት እንዲፈቱ ጠይቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34 በመቶ ታሪፍ እንደምትጥል አስታውቃለች። ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳቸው 50 በመቶ ተጨማሪ ታሪፍ እንደሚጥሉ አስጠንቀዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ነው፣ መብታችንን ከማስጠበቅ ወደ ኋላ አንለም ሲል ምላሽ ሰጥቶታል። ትራምፕ ተጨማሪ 50 በመቶ ታሪፍ ቻይና ላይ ከጣሉ የአሜሪካ ተቋማት ከቻይና የሚያስገቡት ምርት በአጠቃላይ 104 በመቶ ታሪፍ የተጣለበት ይሆናል። የቤጂንግ የመንግስት ጋዜጣ ፒፕልስ ዴሊ ግፊትና ዛቻዎች በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛው መንገድ አይደሉም በሚል ርዕስ ባወጣው ዘገባ የትራምፕ አስተዳደርን ተችቷል። የቻይና የውጭ ንግድ በጫና ውስጥ ጥንካሬን አሳይቷል። የቻይና ኢኮኖሚ ሁሌም ልማትና እድገትን አስጠብቆ ቆይቷል። በአንጻሩ የዩናይትድ ስቴትስ የንግድ ጉድለቶችን የመቀነስ እና የማኑፋክቸሪንግ ግቦችን ማሳካት ባለመቻሏ ብቻ ሳይሆን በራሷ ኩባንያዎች እና ሸማቾች ላይ ኪሳራ አድርሷል ሲልም ገልጿል። ይህም የዓለም ሁለት ትልቅ ምጣኔ ሀብት ሀገራትን የንግድ ጦርነት እንዳያባብስ ተሰግቷል። ትራምፕ በትሩት ሶሻል ገጻቸው ከቻይና ጋር ስለ ታሪፍ እንድነጋገር የተያያዘው ዕቅድ ተሰርዘዋል ማለታቸው ተዘግቧል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋራ ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።